አሰላም አሌይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ የአየወሉ ቤተሰቦች እንደት ናችሁ? ይሆነ ሰላም ነኝ አልሀምዱሊላህ። ኢድን በገጠር ነው ዘንድሮ። እሺ ኢድን በገጠር ውላችሁ፣ በጨለማ ወጥ እየሰራን ነው ማለት ነው። እና እንደዚህ አሳልፈናን፣ ወጥ እየሰራን ነው ለጧት ከሰገድን ስንመለስ የምንበላው ማለት ነው። ከተሰገደ በኋላ ያው በጋችንን እናርዳለን። ግን አሁን እንደዚህ አድርገን አሳልፈንን ደስ ይላል። አገር ቤትነት በጣም ነው ደስ የሚለው። የገጠር እንደዚህ በእንጨታችሁ ነው የምትሰሩት። ማሻአላህ በጣም አሪፍ ነው። እና እንደት ናችሁ? ሰላም ናችሁ? ይኔ ሰላም ነው። ሳኡዲ ያላችሁ በት፣ ከኢትዮጵያ ውጭ ያላችሁ በሙሉ ኢድ ሙባረክ ብያለሁ። እንኳን አደረሳችሁላችሁም ይህ ፈረሰኛችን ሁሉም ምንም እንደዚህ እያደረግን ገና እንትን ላይ ነን ማለት ነው። እያመሰልን ነው ሽንኩርቱን፣ እናንቱ ምን አብረን እንድሸት ስናደርገው እንደዚህ አሪፍ ነው በማለት ማለት ነው። ግን የእንጨቱ ነገር ተወኝ፣ ቃጠሎ ተወኝ። ወፍ በጣም ነው የሚያቃጥለው ማለት ነው። ከምነግራችሁ በላይ እናንተ ናችሁ። ኢድን እንደታሳልፋችሁ እኔ በቃ መብራት የለውም፣ እንደዚህ ጨለማ ነው ማለት ነው። ገጠር ላይ ነው ያን ያክል አይደለም። ባትሪ ይሄ በፀሐይ ነገራ ነው ማለት ነው። ከቤተሰብ ችን ያሳለፍኩ ቤት እናንተስ እንደታሳልፋችሁ። በነገራችሁ ላይ እኔ ስደት ላይ እያለሁ ምንም ኢድን በስርዓት አክብር ያላውቅም ነበር ማለት ነው። ሰዎች ያለሁባቸው ሰዎች ሌላ ቦታ ስለሚሳፈሩ ከሰውዬ እናት ቤት ምናምን ይሳፈራሉ። እና ቤት በስነ ስርአት ምግብ የማይሰራም ነበር ነው። በጣም ነበር የሚርበኝ። ዘንድሮ አልሀምድላ ኢድንም አረፋንም በቤተሰብ ጋር ሳለፍኩኝ ማለት ነው። እና ይሄን የሚመስል ወጥ ሰርተናን ኑ አብረን እንብላላቸዋለሁ። ማሻላ በእንጨት መስራም ማለት ነው። እሳቱ ለንዶንድረ ሱፉሙ ብቻ በጣም ነው የሚያበስለው ማለት ነው። እና በጣም ደስ ይላል። ማታ ላይ ነበር እየሰራን የነበረው። ጨለም እብሮብናል ቢሆንም ያው አልተሳሳትንም። አሪፍ ፎቶን ወልናል ማለት ነው። እና እንደዚህ አድርገን ዞራችንን ክሽን አድርገን ብዙ ምን ተናላንም። ያው ደጋችን ስላለን ብዙም አላቀጠንም ማለት ነው። ወጣችንን ያሳተር አድርገን ነው የሰራነው። እንደዚህ አድርገን ሰርተን በአያቶቻችን ነቤት ሸከፍ ብሎ ማሳለፍ ደስ ይላል ማለት ነው። እና ቪዲዮዬን እስኪ ሸር ላይ ካድርጉ እስከ መጨረሻው ተከታተሉሽ። ሰምታችኋል ቪዲዮዬን እስከ መጨረሻው ተከታተሉ ሸር ላይ ካድርጉ። ላቸው አለሁም። ኢድ ሙባረክ ለመላው እስልምና እምነት ተከታዮች በሙሉ ኢድ ሙባረክ ብዬ አለሁም። ባይ ባይ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ እወዳችኋለሁ። ባይ ባይ፣ ባይ ባይ፣ ባይ። ቻው ቻው፣ ሰላም ሁኑ።